እንደምሰነበታችሁ ወደዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁ ፈጽሞ እንዳዘነጉ አላችሁ የማጅራችሁ ወናንተ የማርሳችሁ ይሆናል። አብራችሁን ቆዩ። ቪክተር ኦሽሜን እንግዲህ ስሙ ከማንቸስተር ዩናይትድ ጋር ስለመያያዙ እንግዲህ እንዲህ ሲል ተናግሯል። ስለኒ ብዙ አሉባልታዎች አሉ፣ ሆኖ እኔ ማስበው ስለወቅታዊ ጉዳዮች ነው። ደጋፊዎች ሁልጊዜም ከጎኔ ስለሆኑ አመስጋኝ ነኝ። በትክክለኛው ጊዜ ለሁላችን የሚበቸውን ጥሩ ውሳኔ እናሳልፋለን ሲል ቪክተር ኦሽሜን ተናግሯል። ማንቸስተር ዩናይትዶች ፊታቸውን ወደ ጀርመኑ ክለብ አርቢ ሌዝቤች አዙረዋል። ማንቸስተር ዩናይትዶች ኔዘርላንዳዊን የ21 ዓመት ወጣት የእግራ ክንፍ መስመር አጥቂና የአጥቂ አማካኝ የሆነውን ዣቪ ሲሞንስን ከጀርመኑ ክለብ አርቢ ሌዝቤች ማስፈረም ይፈልጋሉ። ማንቸስተር ዩናይትዶች ከዣቪ ሲሞንስ ወኪሎች ጋር ጠንከር ያለ ግንኙነትን በማድረግ ላይ ይገኛሉ። ዣቪ ሲሞንስ በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ሊቀላቀል የሚችልበት መንገድ በመወያየት ላይ ይገኛሉ። ዣቪ ሲሞንስ በዚህ ሲዘን በቡንደስሊጋ አንድ ጨዋታዎችን አድርጎ ዘጠኝ ቆላ አስቆጥሮ አምስት አሲስት በስሙ ማስመዝገብ ችሏል። ዣቪ ሲሞንስ ታዲያ ፓሪስን፣ ጀርመንን ከለቀቀ ጊዜ አንስቶ ራሱን በሚገባ እያሻሸለ የሚገኝ ድንቅ ወጣት ተጫዋች መሆኑ ይታወቃል። ተጫዋቹም እንግዲህ ለማንቸስተር ዩናይትድ የማቅናት እድል እንዳለው እየተነገረ ይገኛል። ማንቸስተር ዩናይትድ የሴሪአውን ክለብ ቶሪኖ ግብ ጠባቂ ቫንቻ ሚሊኮቪች ሳቪች ለማስፈረም ፍላጎት ማሳየቱ ተገልጿል። የስምንት ዓመት ግብ ጠባቂ ጥሩ የሚባል ጊዜን እንግዲህ ከቶሪኖ ጋር እያሳለፈ ይገኛል። ማንቸስተር ዩናይትዶችም ግብ ጠባቂውን ለማስፈረም ፍላጎት እንዳላቸው የሚወጡ መረጃዎች ይጠቁማሉ። የጀርመኑ ክለብ ቦርሻ ዶርትሙንድና በርካታ የኔዘርላንድ ሊግ ክለቦች የማንቸስተር ዩናይትዱን ተስፈኛ ታዳጊ ጄስ ፊትዝጄራልድን በውሰት ውል ማስፈረም ይፈልጋሉ። ታዲያ ተጫዋቹ እንግሊዛዊ ሲሆን ለማንቸስ ማንቸስተር ዩናይትድ አንድ ሬድ ቡድን በመጫወት ላይ ይገኛል። እድሜውም 17 ሲሆን በሚድፊልደር ቦታ ላይ መጫወት የሚችል ድንቅ ተጫዋች እንደሆነ ታውቋል። እና ማንቸስተር ዩናይትዶች ይህንን ተጫዋች የመልቀቅ ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ለስካይ ስፖርት የምትሰራው ታማኛዋ ሜሊሳ ሬዲ በማርከስ ራሽፎርድ ዙሪያ ተከታዩን አሰብሰብታለች። ታዲያ እንዲህ ስትል ነው የተናገረችው። ሜሊሳ እንዳለችው ከሆነ ታዲያ እንግሊዛዊ የግራ መስመር አጥቂ ማርከስ ራሽፎርድ አሁንም የስፔኑን ክለብ ባርሴሎና መቀላቀል ይፈልጋል። በዚህ ጉዳይ ተስፋ አልቆረጠም። በማንቸስተር ዩናይትድ በኩል ተጫዋቹን በመሸጣቸው ምንም አይነት ጸጸት መሆነ ቁጭት አያርባቸው ስትል ተናግራለች። ማርከስ ራሽፎርድን ሸጠው በሚያገኙት ገንዘብ ሌላ አጥቂ ለማስፈረም ይጠቀሙበታል ስትል እንግዲህ በማንቸስተር ዩናይትድ እና በራሽፎርድ መካከል ያለው ነገር እንዳበቃ ጋዜጠኛዋ ተናግራለች። የሊዮኑ አሰልጣኝ እንዲስሉ ተናግረዋል። ዩናይትዶች ምርጥ ግብ ጠባቂ ያላቸው አንድሪ ኦናና ምርጥ ግብ ጠባቂ እንደሆነ ግልጽ ነው። ዩናይትዶች በዛሬው ጨዋታ ያላቸውን ሁሉ ሜዳ ላይ እንደሚሰጡ እጠብቃለሁ ሲሉ እንግዲህ የሊዮኑ አሰልጣኝ ተናግረዋል። ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ ስር የኤሮፓ ሊግ ዋንጫን ማሳካት የሚችል ከሆነ ለቀጣይ ዓመት የሻምፒዮንስ ሊግ ውድድር ማለፍ ይችላል ና 858 ሚሊዮን ፓውንድ ገቢም የሚያገኝ ይሆናል። ይህ ደግሞ እጅግ ጠቃሚ ነው። በተለይም ደግሞ ሻምፒዮንስ ሊግ ውድድር ውስጥ የመሳተፍ እድል የሚያገኝ ከሆነ በተለይም የሚጠቀመው ደግሞ ተጫዋቾች ወደ ማንቸስተር ዩናይትድ የመምጣት ፍላጎታቸውን ከፍ የሚያደርገው ይሆናል ና ለማንቸስተር ዩናይትድ ስር የኤሮፓ ሊግ ዋንጫን ማሳካት ከፍተኛ የሆነ ጥቅም ይሰጣል ተብሎ ይጠበቃል። የማንቸስተር ዩናይትድ የምልመላ ሂደት ዳይሬክተር ክርስቶፈ ቪቬል ከኢንትራ ፍራንክፎርት ዋና ስራ አስኪያጅ ማርኮስ ክሮስቼ ጋር በዚህ ሳምንት ለውይይት ተቀምተው ነበር ተገልጿል። ሁለቱ ክለቦች ለውይይት የተቀመጡበት በጀርመኑ ክለብ ግብ ጠባቂ ከዋን ሳንቶ ዝውውር ዙሪያ እንደሆነም ተነግሯል። ማንቸስተር ዩናይትድ በ22 ዓመቱ ግብ ጠባቂ ላይ ከወራት በፊት አንስቶ ፍላጎት ማሳየቶ ሲገለጽ ሁኔታውን በቅርበት እየተከታተለ እንደሆነም ተመላክቷል። የማንቸስተር ዩናይትድ የመልማዮች ኃላፊ ዳይሬክተር ክርስቶፈር ቪቬል ባለፈው ሳምንት ወደ ጀርመን ተጉዞ እንደነበር ታውቋል። በተጨማሪም ቪቬል በጀርመን ቆይታው ሊግ ከተጀመረ 29ኛ ሳምንት ያስቆጠረውን የጀርመን ቡንደስሊጋ ጨዋታዎችን ለማየት ታድሞ እንደነበር መረጃዎች ወጥተዋል። ስቱትጋርት ኮርደር ብሬመን፣ እና አርቢ ሌዝቢጅ ከዎልፍስበርግ ያደረጉትን ጨዋታ መመልከት ችሏል። ክሪስቶፈር ቬቬል ከአረቢ ሌዝቢች የሚገኙትን ወጣት ድንቅ ተሰጦና ተስፋ ያላቸውን ተጫዋቾችና ስሎቬኒያውን የሀያ አንድ አመት ወጣት የመሃል አጥቂውን ቤንጃሚን ሲስኮን በቅርበት እንደተከታተሉት ተገልጿል። እንግዲህ ተጫዋቹ በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገባም ይታወሳል። ታዲያ ተጫዋቹ ወደ ማንቸስተር ዩናይትድ የማምራት ድሉም እንደዚሁ እንደሰፋ ነው እየተገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክናጋ ድረስ መልካሙ ዘመኘው።